በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት አርባ አራተኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ መራሃ ግብር በይፋ ተጀምሮ በመካሄድ ላይ ይገኛል። መጋቢ ምስጢር ሳህሎ አድማሱ ተጨማሪ ዘገባ አላቸው። በየዓመቱ ጥቅምት ወር መግቢያ ላይ ሲካሄድ የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዓለም አቀፍ የሰበካ መደበኛ መንፈሳዊ ጉባኤ በዘንድሮ 2018 ዓ ም ብፁ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አይጉረ ስብከት ሊቀጳጳስ ብፁ አቡነ ዲዮስ ቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያና አካባቢ የአካባቢው ሀገረ ስብከት የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች በሀገር ውስጥና ከሀገር ውጭ የሚገኙ የአህጉረ ስብከት ተወካዮች የአዲስ አበባ ገዳማትና አድባራት የሥራ ኃላፊዎች በተገኙበት ባሳለፍነው ጥቅምት አራት ቀን 2018 ዓ.ም በመንበረ ፓትርያርክ ጠቅላይ ቤተ ክህነት አዲሱ አዳራሽ ጉባኤው በጸሎተ ወንጌል ተከፍቷል። ስምዐነ አምላክነ ወመድኃኒነ ተስፋ ሙሉ ለኩሎሙ አጽናፈ ምድር ወለእለሂ ውስተ ባህር ርሁቅ የሚለው የዳዊት መዝሙር 64 ቁጥር አምስት ልብሰ ተክኖ በለበሱ ዲያቆናት ተዚሟል። በማቴዎስ ወንጌል ምዕራፍ 18 ላይ በስሜ አንድም ሁለትም ሆናችሁ ብትሰበሰቡ እኔ በዚያ እገኛለሁ ተብሎ የተጻፈው ቃለ ወንጌል ተነቧል። በብፁ ወቅዱስ ፓትርያርኩ ጸሎተ ኪዳን ተደርሷል፣ አባታዊ ቡራኬም ተሰጥቷል። በመርሃ ግብሩ መሠረት ብፁ ወቅዱስ ፓትርያርኩ አባታዊ መልእክት አስተላልፈዋል። በማያያዝም ብፁ ጠቅላይ ስራ አስኪያጁ የጉባኤውን መርሃ ግብር በይፋ መከፈቱን ያበሰሩ ሲሆን መልእክታቸውንም አስተላልፈዋል። በንቡረ ድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ሥራ አስኪያጅ የመምሪያዎችን፣ የድርጅቶችን፣ የመንፈሳዊ ኮሌጆችንና የማኅበራትን የሥራ ክንውንና የልማት ተግባራትን ያካተተ መጠነ ሰፊ ሪፖርት ቀርበዋል። በመቀጠልም በፕሮግራሙ ቅደም ተከተል መሠረት የአህጉረ ስብከት ተወካዮች የልማት ሥራቸውን ሪፖርት አሰምተዋል። በ44ኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተ ክርስቲያናችንን ተግዳሮቶች በመገምገም አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትራርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጠጌ ዘመን በረ ተክለ ሃይማኖት ጥሪ አቀረቡ። ስብሰባው በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትራርክ ንግግር ተጀምሯል። መምህር አቤል አሳፋ ተጨማሪ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቃለ ዐዋዲ መሠረት የሰበካ መንፈሳዊ ጉባኤ ዓላማ ቅድስት ቤተ ክርስቲያንን መጠበቅና አገልግሎቷም የተሟላ እንዲሆን ማድረግ፣ የቤተ ክርስቲያን አገልጋዮች በሐዋርያዊ ተግባር ማደራጀትና ችሎታቸውንና ኑሯቸውን ማሻሻል፣ ምእመናንን ማብዛትና በመንፈሳዊ ዕውቀት ጎልምሰው በምግባር በሃይማኖት ጸንተው በክርስቲያናዊ ሕይወት እንዲኖሩ ማድረግ ነው። ዘንድሮ ለ44ተኛ ጊዜ በመካሄድ ላይ የሚገኘው ዓለም አቀፍ ጉባኤ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በአዲስ አበባ የጉባኤውን መከፈት አብስረዋል። ቅዱስነታቸው ባደረጉት የመክፈቻ ንግግር የስብሰባው ተሳታፊዎችን እንኳን ደህና መጣችሁ ብለዋል። ፓትርያርኩ አክለውም በቤተ ክርስቲያኗ ዙሪያ የተከሰቱ ዓለም አቀፋዊና ወቅታዊ ሀገራዊ ችግሮችን አንስተዋል። የዛሬዎቹ ችግሮች በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርጽ ያላቸው እንደሆኑ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በዓይናችን አይተናል፣ በጆሮአችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሱ ወገን የችግሩ ገፈት ቀማሽ እንደሆነ እየተስተዋለ ነው። ቅዱስ ፓትርያርኩ በሀገር ውስጥ በቤተ ክርስቲያን ዙሪያ ያለውንም ችግር ገልጸዋል። የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት መበራከታቸውን ቅዱስነታቸው ገልጸዋል። ቅዱስ ፓትርያርኩ ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ፣ እነዋጥሽ የሚሏት ወገኖች በዝተዋል። ያ ሲሆን እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል ብለዋል። እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን የጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉ በፊት ችግሮችንና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻልም ነው። ከዚያም ራስን ለአደጋ በማያጋልጥ መልኩ የተለያዩ ስልቶቹን በመጠቀም መሻገር መቻል ነው። በዚህ ዘመን እንዲህ ያለ ጥበብ መጠቀም እጅግ ያስፈልጋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም መሆኑን በንግግራቸው አውስተዋል። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪያ እግዚአብሔር የተቃኘ ሥነ ምግባር ያላት ቤተ ክርስቲያን ናት ያሉት ቅዱስ ፓትርያርኩ፣ በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ ሲመንኑም ሆነ ሲመነኩሱ ሲቀድሱም ሆነ ሲያስቀድሱ ያለምንም ደመወዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ስብዕና በንጽሕናና ቅድስና ጠብቀው ያስረከቡን እልፍ አእላፍት አበው እንዳልነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል ብለዋል። አንም በዚሁ ምክንያት እየተሰናከሉ እንደሆኑ እየተስተዋለ ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰላቢ እየዳረገን ነው። ይህ ሁሉ ይህ ሊሆን የቻለው የቤተ ክርስቲያናችን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ሌላ ጦስ ይዞብናል እንዳይመጣ ሁነኛ ለከት ማድረግ የግድ ይሆናል። ቅዱስ ፓትርያርኩ ይህንን ሁሉ መልክ ማስያዝና ቤተ ክርስቲያንንም ለቀጣዩ ትውልድ ማሸጋገር የሚቻለው በጥበብና በጥበብ ብቻ መሥራት ሲቻል ነው ያሉ ሲሆን፣ የቤተ ክርስቲያንን ተግዳሮቶች በዚህ ጉባኤ በማንሳት በማየትና በመገምገም ለቤተ ክርስቲያን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ለጉባኤው ጥሪ አቅርበዋል። ጉባኤውንም በጸሎተ ወንጌል መከፈቱን አብስረዋል። የቅድስት ቤተ ክርስቲያን አገልግሎት የሚለካው በምንፈጽመው እውነተኛ ስራ መሆኑን ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀጳጳስ ገለጹ። መላከ አሚን ቀሲስ መስፍን ገብረ ጻድቅ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በ44ኛ አጠቃላይ ሰበካ መንፈሳዊ ጉባኤ አባታዊ መልእክት አስተላልፈዋል። እግዚአብሔርን ማሰብ ስሙን መጥራት በቃል በሚደረግ ንግግር የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን በምግባርና በሃይማኖት ጸንቶ በእውነተኛ የህይወት ምስክርነት ሲፈጸም ነው ብለዋል። ሊቁ አባታችን ቅዱስ ባስሎስ በምግባርና በሃይማኖት ጸንተን በእውነት ሁል ጊዜ እግዚአብሔርን ልንዘክረው ይገባናል መልካምም ይሆንልናል፣ የሚለውን አረፍተ ነገር እግዚአብሔር በእውነትና በሐቅ ሆኖ ማሰብን ይመለከታል። ይኸውም ማለት እግዚአብሔርን ማሰብ ስሙን መጥራት በቃል በሚደረግ ንግግር ልብን በሚማርክ ዜማ ለአእምሮ በሚመጥን የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን የበለጠ ዋጋ የሚያሰጠውና ተቀባይነት የሚያገኘው በምግባርና በሃይማኖት ጸንቶ በትሩፋት አጊጦ በእውነተኛ የሕይወት ምስክርነት ሲፈጸም ነው። ታላቋ ቤተ ክርስቲያናችን ከዘመነ ሐዋርያት ጀምሮ በሰማያዊ አገልግሎት የተጠሩ እውነተኛ አገልግሎት የፈጸሙ የአበው ቅዱሳንና ቅዱሳት ሰማያታት ማህደር ነች። እውነተኛ የቤተ ክርስቲያን አገልጋዮችም በዚሁ እውነተኛ ምስጢር ውስጥ ሃይማኖትን ጠብቆ እውነተኛ ተልእኮን በመፈጸም በደመ ክርስቶስ የተመሠረተችው እኛ ዘመን ደርሳለችም ብለዋል። ሰማይ ወትረ ለኩሎም ለይሰ ውቦ በጽድቅ በእውነት የሚጠሩትን ሁልጊዜ ይሰማል እንዲል ታላቋ ቤተ ከዘመን ሐዋርያት ጀምሮ ለሰማያዊ አገልግሎት የተጠሩ እውነተኛ የሕይወት አገልግሎት የፈጸሙ አማናዊ ክብርና ልዕልናን በእግዚአብሔርና በሰው ፊት ያገኙ የአበው ቅዱሳን የቅዱሳት አንስትና የቅዱሳን ሰማዕታት ማሄደር ነች። በየዘመኑ የተነሱ የቤተ ክርስቲያን መሪዎች እና አገልጋዮችም በዚሁ እውነተኛ የአገልግሎት መስመር ውስጥ ሃይማኖትን ጠብቀው ሐዋርያዊ ትውፊት አስፍተው እውነተኛ ተልዕኮን ከመሥዋዕት ከመሥዋዕትነት ጋር በመፈጸማቸው በደመ ክርስቶስ የተመሠረተችው የጥንቷ ቤተ ክርስቲያን እኛ ዘመን ደርሳለች ። በተጨማሪም እኛ ሁላችን በዚህ ጉባኤ የተገኘ ነው የአባቶቻችን እውነተኛ አገልግሎት መዘከር እና ማሰብ ኃላፊነታችን ነው ብለዋል። በዚሁ የሐዋርያው ቅዱስ ትውፊት ሐረግ ውስጥ ሆነን የአባቶቻችን እውነተኛ አገልግሎት ተክተን የኦርቶዶክስ ተዋሕዶ አባቶችና አገልጋዮች ወራሾች የሆነው ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑ የሁላችንም መሠረት እና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። በሌላ በኩል ደግሞ ጊዜውን በመዋጀት ስህተታችንን በማረም ስራችንን መመዘን ይኖርብናልም ብለዋል። የቤተ ክርስቲያንን ክብርና ደኅንነት ለመጠበቅ የተሰጠንን አደራ መወጣት ይኖርብናልም ብለዋል። ዘመኑ ሳይቀድመን በሕይወትና በአገልግሎት ብርታት እያለን ስኬታችንን ለመመዝገብ ጉድለታችንን ደግሞ ለማረም በምንችልበት ዘመን ስራችንን መመዘን ይኖርብናል። እግዚአብሔርን በእውነት ማሰብ ማለት ከሐሰትና ከአስመሳይነት ርቀን ያለንበትን እውነተኛ ክስተት መሠረት አድርገን ለቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎት በሚገባ በሚገባ ልክና መጠን ተዘጋጅተን ለሃይማኖት መስፋፋት ለቤተ ክርስቲያን ክብርና አንድነት እንዲሁም ለምእመናን ደህንነት የተሰጠንን አደራ መወጣት ነው። ብፁዕነታቸው እንደገለጹት የቤተ ክርስቲያን አገልግሎት መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማድረግ ስም ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው ብለዋል። የሃይማኖት አባቶችና መሪዎች፣ የቤተ ክርስቲያን አገልጋዮችና የጌታችን የኢየሱስ ክርስቶስ ተከታዮች መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ በሚሰጠን የማዕረግ ስም ወይም በምንሾምበት የቢሮ ኃላፊነት ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው። በመጨረሻም ዛሬ በዓለማችን እየተፈጠረ ያለው መለያየትና ልዩነት መከባበር፣ መፈቃቀር ባለመኖሩ ቢሆንም መስራት የሚገባንን እውነተኛ ተልእኮ በመፈጸም ማስተካከል እንችላለን ብለዋል። ዛሬ በመላው ዓለም መለያየትና መከፋፈል ነቅሶ ጥላቻና መነቃቀፍ በስቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩበት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖር በአንድ አገልግሎት መስመርና ሀብለ ሥርዓት እየተራመርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይኸውም የሚሆነው አቅም ስላነሰ፣ ሰው ስለጎደለ፣ ሀብት ስለጠፋ ሳይሆን እውነት ስለጠፋ መተሳሰብ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ሥልጣን እና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። በመሪ እቅድ አተገባበር እና በስብከተ ወንጌል እንቅስቃሴ በስፋት እየተሰራ መሆኑ በአርባ አራተኛ የሰበካ መደበኛ ጉባኤ ላይ በቀረበው ሪፖርት ተገለጸ። ሙልቀን ሀሰን አርባአራተኛው አጠቃላይ ሰበካ መንፈሳዊ ጉባኤ በአዲስ አበባ እየተካሄደ ይገኛል። ጉባኤው ከመላው ዓለም የተወጣጡ የእናት ቤተ ክርስቲያን ልጆች ስለ አጠቃላይ ስራዎቻቸው የሚመክሩበት ሲሆን፣ በጉባኤው ቅድስት ቤተ ክርስቲያናችን ባሳለፈችው ዓመት ያከናወነቻቸውን አበይትና ንዑስ ተግባራት በሪፖርት እንደሚዳሰሱም ተጠቁሟል። ታዲያ ከዚህ ጋር በተያያዘ በጠቅላይ ቤተ ክነቱ ስር የሚተዳደሩ ተቋማት አጠቃላይ ሪፖርት ያቀረቡት ንቡረ እድ ኤልያስ አብርሃ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ዋና ምክትል ስራ አስኪያጅ የመሪ እቅድ ትግበራ የፖሊሲ ጥናት በዝግጅት ላይ እንደሚገኝ ገልጸዋል። በአጭር ጊዜ የሚተገበሩትን በመለየት ሙያዊ ድጋፍ እየተደረገ መሆኑንም ገልጸዋል። አያይዘውም ንቡረ ዕድ እንዳሉት በኮሊደር ልማት ምክንያት የፈረሱ ቤቶች ተገቢውን የምትክ ቦታና ካሳ ክፍያ ዙሪያ ክትትል እየተደረገ መሆኑን ገልጸዋል። ትግበራ በኩል የተሰራ ስራ የፖሊሲ ጥናት በዝግጅት ላይ ይገኛል። በአጭር ጊዜ የሚተገበሩትን በመለየት ሙያዊ ጥናትና ድጋፍ እየተደረገ ነው። ለትግበራው የአሰልጣኞች ስልጠና ተሰጥተዋል። የትግበራ ሰነዶች ተሰራጭተዋል። በመሪክት ትግበራ መሰረት የመንፈሳዊ ዘርፍ እና የኢኮኖሚያዊና ማህበራዊ ዘርፍ ምክትል ዋና ሥራ አስኪያጆች ተመድበዋል። የጥናት ምርምርና መረጃ ማዕከል መምሪያ ኃላፊ ምደባ ተከናውኗል። በቋሚና ጊዜያዊ ፕሮጀክት የጠቅላይ ቤተ ክህነት ሁለገብ አዳራሽ ግንባታ በኮሪደር ልማት ምክንያት በፈረሱ ቤቶቻችን ተገቢውን የምትክ ቦታና ካሳ ክፍያ ዙሪያ ክትትል ተደርጓል። ስብከተ ወንጌልና ሐዋርያዊ ተልኮን በተመለከተ ለሰባኪያን ወንጌል ስልጠና የተሰጠ ሲሆን በሐጉረ ስብከት ለአብያተ ክርስቲያናት ስምሪት በማድረግ አገልግሎት እንዲፋጠን እየተደረገ ሲሆን በተለይም የስብከተ ወንጌል ቀን በየዓመቱ እንዲከበር በተሰጠው መመሪያ መሰረት ተፈጻሚ ሆኗል ብለዋል። የስብከተ ወንጌል ክፍያም በተመለከተ ተገቢ ክትትል እየተደረገ መሆኑንም አክለዋል። በስብከተ ወንጌልና ሐዋርያዊ ተልኮ በኩል የተሰሩ ለሰባኪያን ስልጠናና የውይይት መርሃ ግብር እንዲሁም የዓመታዊና አበይት በዓላት ስምሪት ተደርገዋል። በየሳምንቱ ረቡዕ ለሰባኪያንና መምህራን ስልጠና ተሰጥተዋል። በአህጉረ ስብከት ለአብያተ ክርስቲያናት ስምሪት በማድረግ ስልጠናዎች የተሰጡ ሲሆን፣ ዜና ቤተ ክርስቲያን ወቅቱን ጠብቆ ታትመዋል። በኢቢኤስ ቴሌቪዥን ጣቢያ በየሳምንቱ እሁድና ረቡዕ አገልግሎቱ እየቀጠለ ይገኛል። በቅዱስ ሲኖዶስ ውሳኔ መምሪያው የራሱን በጀት እንዲያንቀሳቅስ ተደርጓል። የስብከተ ወንጌል ቀን በየዓመቱ እንዲከበር የተሰጠው ውሳኔ የተፈጸመ ሲሆን የስብከተ ወንጌል አንድ ፐርሰንት ክፍያ አጠናክሮ ለመሰብሰብ በብቃት እየሰራ ይገኛል። የአርባ አራተኛው ዓለም አቀፍ የሰበካ ጉባኤ ዝግጅትና ተግዳሮቶቹ የታለፉበትን መንገድ መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉ ጌታ የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ገልጸዋል። መምህር መዝገቡ ጌታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት አርባ አራተኛው አጠቃላይ ሰበካ መንፈሳዊ ዓለም አቀፍ መደበኛ ጉባኤ ከጥቅምት አራት እስከ ጥቅምት 8 ቀን 2018 ዓ ም ድረስ በመካሄድ ላይ ይገኛል። የዚህ መደበኛ ጉባኤ ቅድመ ዝግጅት የነበሩ ችግሮችና መፍትሄዎቻቸውን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ መንፈሳዊ ጉባኤ ማደራጃ መምሪያ ኃላፊ ክቡር መልአከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ይሄን ነገሩን። አዎ እንግዲህ ውሎ በጣም ያማረ ነው። ከቅድመ ዝግጅቱ ጀምሮ እንደሚታወቀው ጉባኤው የቤተ ክርስቲያኗ ዋናና ገጽታዋን ገላጭ የሆነ በዓመት አንድ ጊዜ የሚደረግ ጉባኤ ነው። ከርዕሰ መንበሩ ቅዱስ ፓትርያርክ ጀምሮ ብፁዓን አበው ሊቃነ ጳጳሳት፣ በአጠቃላይ በመላው አህጉረ ስብከት ስራ አስኪያጆችና የአገረ ስብከት ተወካዮች፣ የክብር እንግዶች የሚገኙበት ታላቅ ጉባኤ ነው። ቤተክርስቲያን አለኝ የምትለው ትልቁ ግብዓትን በመስጠት የቤተክርስቲያኗን ሐዋርያዊ ተልዕኮ የበጀት ዓመቱን በመገምገም ዋናዋ ዋናዋ የሆነው ሴቷ የሚታይበት ታላቅ ጉባኤ ነው። ስለዚህ ቅድመ ዝግጅቱም ላይ ብዙ ተግዳሮቶች ቢኖሩም እጅግ ዛሬ ሲታይ እጅግ ያማረ ከሌላው የተለየ ትልቅ አብይ ጉባኤ ነው። ተግዳሮቱ እንደሚታወቀው የጊዜውን ሁኔታ አስመልክቶ እንግዲህ ይሄ ጉባኤ ማለት በበጀት ዓመቱ ቅጽ ተሞልቶ በአጠቃላይ ፐርሰንት ተሰብስቦ የሚከናወን ጉባኤ እንደመሆኑ መጠን ጸጥታና ሰላምንም አስመልክቶ ያለው በሀገራችን ተጨባጭ ሁኔታ አንጻር ተግዳሮት ነበረው። የሆነ ሆኖ እጅግ አስደናቂና አስገራሚ የሚሆነው በዚህ ሁኔታ ውስጥ የዚህ የአርባ አራተኛው ጉባኤ ከሌላው በበለጠ ሁኔታ ነው እየታየ ያለው። ከግቢያችን ጀምረን ስናይ ዛሬ እንግዲህ እጅግ ግቢያችን ተውቦ ልዩ ልዩ ስራዎች በአጭር ጊዜ ውስጥ ተሰርተው የታየበት ሁኔታ ነው ያለው። በሌላ መልኩ ደግሞ አስደናቂው በሀገራችን ያለው ሁኔታ ሳይገድበው ከየአህጉረ ስብከት ከየቆላማውና ከየስፍራው ያሉት የቤተ ክርስቲያኗ አባቶችና ልጆቿ አገልጋዮቿ በሙሉ የተሰበሰቡበት ሆኖ ስናየው ይህም አስደናቂ ነው። የእግዚአብሔር ቸርነት የእግዚአብሔር ምሕረት ከእኛ ጋር መሆኑ እናያለን። እንዲሁም አቅም ያነሳቸው ራሳቸውን ያልቻሉ የተባሉትም አህጉረ ስብከት የበለጠ አድገውና ራሳቸውን ችለው የበለጠም ደግሞ ፍሬ አፍርተው ስኬት አስመዝግበው ደግሞ የታዩበት ይሄ ሁሉ እጅግ እጅግ በጣም አስደናቂ ነው። ውሎዋችንም ያማረ ነው። እንግዲህ እግዚአብሔር ደግሞ ፍጻሜውን ያሳምርልናል ብለን ተስፋ እናደርጋለን። ክቡር መላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ ከጉባኤው ስለሚጠበቀውም አክለው ይሄንን ነግረውናል። ብዙም እንጠብቀው አለ ጠቅላላ አድርጌ ሳስቀምጠው ይህ ወሳኝና ታላቁ ጉባኤ ነው ስንል የቤተ ክርስቲያኗን ገጽታ የሚያሳይና የወደፊት አቅጣጫም የሚያስቀምጥ ለተከሰቱት ችግሮች መፍትሔ አቅጣጫን የሚያስቀምጥ ለቅዱስ ሲኖዶስ ግብአት የሚሰጥ ጉባኤ ነው። ከዚህ አንጻር ከዚህ ሪፖርት በኋላ የጋራ ውይይት አለን፣ የጋራ ሀሳቦች አለን። ከዚህ ላይ የሚንጸባረቁ ችግሮችን አንድ ላይ ሰብሰብ አድርገን መፍትሄ የምናስቀምጥበት ሁኔታ አለ። ስለዚህ የተሻለ መፍትሄን ከማስቀመጥ አንጻር፣ ልምድን ከመለዋወጥ አንጻር፣ ችግሮቻችንን በጋራ አይተን የጋራ መፍትሄን ከማምጣት አንጻር ብዙ ነገር ይጠበቃል። ክቡር ሊቀ ጉባኤ አባ ገብረ ሚካኤል የም ሀገረ ስብከት ዋና ስራ አስኪያጅ ስለ ሀገረ ስብከቱ አጠቃላይ ሁኔታ ይሄን ነገሩን። የም ሀገረ ስብከት በደቡብ ክልል የሚገኝ ሳጃ ዋና መቀመጫ ከተማው ሳጃ ከተማ የም ዞን በመባል ይታወቃል። ከግቤ ማዶ ከጅማና በወልቂጤ መካከል የሚገኝ ዞን ነው። እንግዲህ እንደሚታወቀው በብዙ ነገር ዞኑ ካለው ህዝብ ዘጠና ፐርሰንቱ ኦርቶዶክሳዊ እንደሆነ ይታመናል። እንግዲህ ቀደም ሲልም በጅማ ሀገረ ስብከት ስር ሲተዳደር የነበረ ነው። ቀደም ሲል የነበሩት ሊቀ ጳጳስ ብጹዕ አቡነ እስጢፋኖስ የሚመሩት አሁንም እሳቸው የሚመሩት ሀገረ ስብከት ሆኖ ሀገረ ስብከቱ የተቋቋሙ በ2017 ግንቦት ወር ምልዓተ ጉባኤ ቅዱስ ሲኖዶስ ከወሰነ ጊዜ ጀምሮ ነው የሀገረ ስብከትነት ስራ የጀመረው። ቀደም ሲል ሲሰራ የነበረውን አሁን ደግሞ ጽሕፈት ቤቱ በመቅረቡ ምክንያት በቀላዋዲው በቤተ ክርስቲያኒቷ ሕግና ስርዓት ደንብ መሰረት እያስፈጸምን እንገኛለን። በሀገር ስብከቱ ስላለው የአብነት ትምህርት ቤትና ስብከተ ወንጌል እንቅስቃሴም ይሄን አክለው ገልጸውልናል። በሁሉም አድባራት ባይሆንም ትልልቅ አድባራቱ አብነት መምህራን ተመድበው የአካባቢውን ተወላጅ ወጣት ታዳጊ ሕጻናትን የአብነት ትምህርት ቤት በማስተማር ላይ እንገኛለን። በዚህ በእውነቱ ዞኑ በዞኑ የሚገኙ አድባራት የታደሉ ናቸው። በተለይም ደግሞ በጅማ ሀገረ ስብከት ስር ነበር ብዬ ቅድም እንደገለጽኩት በአበልቲ ምዕራፈ ቅዱሳን ቅዱስ ኪዳን ምረት ገዳም ወደ 30 40 ከየአድባራቱ የተውጣጡ ከዛው አካባቢ የተወለዱ የአብነት ትምህርት ቤት በማስተማር ላይ እንገኛለን። ስብከተ ወንጌል እንቅስቃሴ ቀደም ሲልም ሲሰጥ ነበረ። ይልቁንም ግን አሁን ሀገረ ስብከት ከሆንበት ማግስት ጀምሮ በልዩ እቅድ ተይዞ ዓመት እስከ ዓመት የማይቋረጥ ስብከተ ወንጌልን የሚያፋጥኑ በአካባቢው ቋንቋ ለምእመናን ተደራሽ የሚያደርጉ ስልጠና በመስጠት ላይ እንገኛለን። የሰለጠኑትም በየሳምንቱ በየበዓሉ፣ እንዲሁም ልዩ ጉባኤዎች በማዘጋጀት በአካባቢው መምህራን ሌሎችም መምህራን በመጋበዝ በአገልግሎት በመስጠት ላይ እንገኛለን። ስለ ዓመታዊ ዓለም አቀፍ የሰበካ መንፈሳዊ ጉባኤም ይሄን ብለዋል። እጅግ ጥሩ ነው ማለት እንዴት አዩ የሚለው ይሄ ጉባኤ በጣም ብዙ ግባቶች ያሉት ጉባኤ ነው። አንደኛ የአሰራር ልምድ ልውውጥ የምናደርግበት ነው። ደካማው ከብርቱ እንዲሁም ደግሞ ብርቱም ከደካማው የራሱን ክፍተት የሚያይበት ልዩ እምርታ ነው። ሌላው ቤተ ክርስቲያኒቷ በከፍታዋ የሚታይበት ትልቅ ጉባኤ ነው እና ይህንን ተገንዝብ ያለው ልዩ ጉባኤ ነው። ከጸሎተ መርሃ ግብሩ ጀምሮ አሁንም ከሚቀርቡት ሪፖርቶች ጉድለታችን የምናይበት፣ ጠንካራ ጎኖቻችን የምንመለከትበት፣ ቀጣይ ምን ላይ እንዴት መስራት እንዳለብን የምንገነዘብበት ትልቅ ጉባኤ እንደሆነ ተገንዝቤያለሁ። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀ ናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ